የመንግስትና የጤና ባለሙያዎች ግብግብ ተጠናክሮ ሲቀጥል በከፊል የተጀመረው አድማ ወደ ሙሉ ዓመፅ እየተሸጋገረ ነው። የጤና ባለሙያዎችና መምህራን የነጩ ጋውን አብዮት በሚል በጋራ የተቃውሞ ሰልፍ ሊያደርጉ መዘጋጀታቸው ተሰምቷል። መንግስትም እርምጃ እንደሚወስድ አስጠንቅቋል። በአዲስ አበባ የቅዱስ ጳውሎስ ሚሊኒየም ሆስፒታል ሰራተኞች ሙሉ ሥራ ማቆማቸውን ሲያስታውቁ የባህር ዳር የፈለገ ህይወት ሆስፒታል ደግሞ የድንገተኛ አደጋ አገልግሎት ሊያቋርጥ መሆኑን አስታውቋል። ዝርዝር መረጃውን አዘጋጅተናል። የአገዛዙ ምርጫ ቦርድ ህወሀትን ከፖለቲካ ፓርቲነት ሰርዣለሁ ብሏል። የብልጽግናው መንግሥት ጠቅላይ ሚኒስትር አብይ አህመድ ህወሀት በምርጫ ቦርድ ተመዝግቦ ፓርቲነቱን ካላረጋገጠ ወደ ጦርነት እንገባለን ብለዋል። ህወሀት ግን ከፌዴራል መንግስቱ ጋር የተፈራረምኩት የፕሪቶሪያ ስምምነት የድርጅቱን ህልውና የሚያረጋግጥ በመሆኑ እንደ አዲስ ምዝገባ አላካሄድም ብሏል። ይሁንና ዛሬ ህወሀት ተሰርዟል የሚል መግለጫ ከምርጫ ቦርድ ተሰምቷል። በዚህ ላይ ዝርዝር መረጃውን ይዘናል። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል በከባድ መሳሪያዎች የታገዘ ውጊያ ቀጥሏል። አገዛዙ በበኩሉ በክልሉ ከተሞች መምህራንን አስገዳጅ ስብሰባ መጥራቱን ጽንፈኛ ያለውን አካል በመወንጀል ጠምዷል ሲሉ የመረጃው ምንጮች ተናግረዋል። ባለፉት ሁለት ዓመታት በአስከፊ ሁኔታ የቀጠለው የአማራ ክልሉ ጦርነት ዛሬም በተለያዩ ቦታዎች ላይ ከባድ ውጊያዎች እየተደረጉበት ይገኛሉ። ዝርዝር መረጃውን አዘጋጅተናል። ሰላም ጤና ይስጥልን። በመላው የዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። ሐኪሞች በደህንነቶች መለቀም ጀመሩ። የሰሞኑን የሐኪሞች አድማ አስመልክቶ መንግስት ወደ ኃይል እርምጃ አምርቷል። በዋነኝነት በአዲስ አበባ በሚገኙ ሆስፒታሎች የሚሰሩ ሐኪሞች በደህንነቶችና የጸጥታ አካላት እየተለቀሙ በመታሰር ላይ መሆናቸው ተሰምተዋል። ዛሬ በጠዋት በተለያዩ የመንግስት ሆስፒታሎች በስራ ገበታቸው ላይ ባልተገኙት ላይ እርምጃ መውሰድ የተጀመረ ሲሆን የአድማው አስተባባሪ ናቸው ተብለው የተለዩ ሐኪሞች ደግሞ በመታሰር ላይ መሆናቸውን ሰምተናል። በአዲስ አበባ በቅዱስ ጳውሎስ ሆስፒታል በሰሞኑ የአድማ ዘመቻ ላይ ንቁ ተሳትፎ የነበራቸው ሁለት ኢንተርን ሐኪሞች ዛሬ ጠዋት ላይ በጸጥታ አካላት መወሰዳቸው ተሰምተዋል። ክስተቱን ተከትሎ በሆስፒታል ውስጥ ግርግር የተነሳ ሲሆን ሌሎች ሐኪሞች የታሰሩ ሐኪሞች ካልተፈቱ ስራን ስራን ብለው አድማ ማድረጋቸውንም ከስፍራው የወጣው መረጃ አመላክቷል። አዲስ አበባን ጨምሮ በመላው ኢትዮጵያ አካባቢዎች በሚገኙ የመንግስት ሆስፒታሎች እየተካሄደ የሚገኘው አድማን አስመልክቶ መንግስት ወደ ኃይል እርምጃ ጃ መግባቱ ተሰምቷል። በዚህም በዛሬው ዕለት ከትናንቱ አድማ የቀጠለ እንቅስቃሴ ለማድረግ የሚሞክሩ የጤና ባለሙያዎች ላይ ከበድ ያለ እርምጃ ሊወሰድ መሆኑ ተነግሯል። ለመንግስት ቅርበት ያላቸው አክቲቪስቶች ማምሻውን በማህበራዊ ሚዲያ ላይ ጠበቅ ያለ ማስጠንቀቂያ አስተጋብተዋል። በመንግስት በኩል የአድማ ቀስቃሾችን መልቀም የተጀመረ ሲሆን በተለይ ደግሞ በአዲስ አበባ በጥቁር አንበሳ እና በጳውሎስ እየተካሄደ ያለውን አድማ ሰልማ ለማስቆም ዋና ዋና የሚባሉ የዘመቻው አከናዋኞች ከያሉበት ተይዘው እየታሰሩ መሆኑ ተሰምተዋል። በተከበረው ነጭ ጋውን ሆስፒታል እንጂ አራት ኪሎ መግባት ፈጽሞ አይቻልም በሚል በመንግስት ሰዎች በኩል ጉዳዩ ከፖለቲካ አንጻር ታይቶ ጠንከር ያለ እርምጃ አምርቷል። በዚህም ከዛሬ ጀምሮ በስራ ገበታው እስከ ሁለት ሰዓት ሪፖርት ያላደረገ የጤና ሙያተኛ ቅጥሩ ተሰርዞ ክፍት የስራ ቦታ ማስታወቂያ እንዲለጠፍበት ተወሰኗል። የመንግስትና የጤና ባለሙያዎች ግብግብ ተጠናክሮ ሲቀጥል በከፊል የተጀመረው አድማ ወደ ሙሉ አመፅ እየተሸጋገረ ነው። የባህር ዳር ፈለገ ሕይወት ሆስፒታል ሰራተኞች ደግሞ የድንገተኛ አደጋ አገልግሎትም ሊያቋርጥ ነው ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ የጤና ባለሙያዎችን ጉዳይ መፍታት ዳገት የሆነበት መንግስት ከመምህራን በኩልም ከበድ ያለ ነገር እየመጣበት መሆኑ የተሰማ ሲሆን በመጪዎቹ ቀናትም የነጩ ጋውን አብዮት የተሰኘ የመምህራንና የጤና ባለሙያዎች የጋራ ንቅናቄ አዲስ አበባን በሰላማዊ ሰልፍ ሊንጣት መሆኑን ደርሸበታለሁ ያለው የአዳነች አበቤ መስተዳደር የቅድመ መከላከል ስራ እየሰራሁ ነው ብሏል። የባህር ዳር ፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል በዛሬው እለት ለሆስፒታሉ ሰራተኞችና የጤና ባለሙያዎች በሙሉ ይድረስልኝ ሲል ባወጣው የማስጠንቀቂያ ደብዳቤ የሆስፒታሉ ሰራተኞች በሙሉ በአስቸኳይ ወደ ስራቸው ካልተመለሱ እርምጃ እወስዳለሁ ሲል ዝቷል። የሆስፒታሉ አስተዳደር ይህንን ቢልም የተቋሙ ሰራተኞችና የሕክምና ባለሙያዎች ግን እንኳን እናቴ ሞታ፣ እንዲያውም አልቅስ አልቅስ ይለኛል የሚል አንድምታ ያለው ምላሽ በተወካያቸው በኩል የሰጡ ሲሆን፣ በምላሻቸውም እንኳን ወደ ሥራ ሊመለሱ ጥያቄያቸው ካልተፈታ አሁን በከፊል እየተሰጠ የነበረው ድንገተኛ አገልግሎትም የመቋረጥ እድሉ ከፍተኛ ስለሆነ ማህበረሰቡ ጥንቃቄ ያድርግ ሲሉ አሳስበዋል። ይህ በእንዲህ እንዳለ የጤና ባለሙያዎችን ጉዳይ መፍታት ዳገት የሆነበት መንግስት ከመምህራን በኩል ከበድ ያለ ነገር እየመጣበት መሆኑ የተሰማ ሲሆን በመጪዎቹ ቀናትም የነጩ ጋዎን አብዮት የተሰኘ የመምህራንና የጤና ባለሙያዎች የጋራ ንቅናቄ አዲስ አበባን በሰላማዊ ሰልፍ ሊንጣት መሆኑን ደርሸበታለሁ ያለው የአዳነች አበቤ አስተዳደር የቅድመ መከላከል ስራ እየሰራሁ ነው ብሏል። መንግስት ትኩሳቱ ወደ ሌሎች ሴክተሮችም እንዳይዛመት በሚል ተከታታይ ስብሰባዎችን እያደረገ መሆኑ ሲነገር በዛሬው እለትም የአዲስ አበባ ከተማ መስተዳደር ከመምህራን ጋር ውይይት እያደረገ እንደሆነ የተሰማ ሲሆን መስተዳደሩ በአስቸኳይ መምህራንን መሰብሰብ ያስፈለገው ደግሞ መምህራንና የጤና ባለሙያዎች በጋራ ለመንቀሳቀስ መወሰናቸውን ተከትሎ እንደሆነ ተነግሯል። ጉዳዩን አስመልክቶ ለፖለቲከኛው ጀዋር መሐመድ መረጃ ያጋራ አንድ የስብሰባው ተሳታፊ የሆነ የአዲስ አበባ መምህር መምህራንና የጤና ባለሙያዎች የጋራ ንቅናቄ የሆነ የነጭ ጋውን አብዮት የተባለ እንቅስቃሴ መጀመሩን ገልጾ ሲናገር፣ ዛሬ በዚህ ሰዓት በአዲስ አበባም የመንግስት ትምህርት ቤቶች ተዘግተው አጠቃላይ መምህራን ስብሰባ እንዲገቡ ተደርጎ እየተወያየን ነው ካለ በኋላም የስብሰባውን ምክንያት ሲያብራራ ደግሞ በመጪው ቅዳሜ በአዲስ አበባ የነጭ አብዮት በሚል ስያሜ መምህራን ከጤና ባለሙያዎች ጋር በመሆን ነጩን ጋውን በመልበስ ሰላማዊ ሰልፍ ይደረጋል የሚል መረጃ ስላለ መንግስት ትልቅ ስጋት ላይ ስለወደቀ ነው ሲል ገልጿል። መረጃ ጠቋሚው አክሎም ይህንን መልዕክት የማስተላልፍልህ ከስብሰባው አዳራሽ ለሽንት ወጣ ብዬ ነው ሲል የጠቀሰ ሲሆን አጠቃላይ የስብሰባው ድባብም ግማሽ ማስፈራሪያ እና ግማሽ ማባበያ እንዲሁም መለመን የሚመስል ነው። እውነታው ግን እኛም ርቦናል ሲል ለሕክምና ባለሙያዎች ጥያቄ ያለውን አጋርነት ገልጿል። የሆነ ሆኖ የመንግስትና የጤና ባለሙያዎች ግብግብ ተጠናክሮ የቀጠለ ሲሆን በከፊል የተጀመረው አድማ ወደ ሙሉ አድማ ለመሸጋገርም በአንዳንድ ሆስፒታሎች ጅማሮ እየታየበት መሆኑ በኑሮ ውድነት እየተሰቃየ ላለው ህዝብ ተጨማሪ ስጋት መፍጠሩ አልቀረም። ጉዳዩ በጊዜ ምላሽ ካልተሰጠው ውሎ አድሮ ትልቅ ህዝባዊ አመፅ ሊያስነሳ ይችላል የሚሉ አስተያየት ሰጪዎች ዛሬ በባህር ዳርና በአዲስ አበባ የተጀመረው እንቅስቃሴም ከፊት ለፊት ከባድ ስጋት እየመጣ ለመሆኑና የተጀመረው የስራ ማቆም አድማም በቀጣይ ቀናት ጠንከር ወዳለ ደረጃ ማደጉ እንደማይቀር የጠቆመ ነው ሲሉ መንግስት ቆም ብሎ ጥያቄውን እንዲያጤን አሳስበዋል። በሌላ መረጃ በአማራ ክልል የተለያዩ አካባቢዎች ባገዛዙ ጦርና በፋኖ ኃይሎች መካከል የሚካሄደው ውጊያ ዛሬም በከባድ መሳሪያ ታግዞ ቀጥሏል። አገዛዙ በበኩሉ በክልሉ ከተሞች መምህራንን አስገዳጅ ስብሰባ በመጥራት ጽንፈኛ ያለውን አካል በመወንጀል ጠምዷቸዋል ሲሉ የመረጃው ምንጮች ተናግረዋል። በማዕከላዊ ጎንደር ዞን የበለሳና ጎንደር ዙሪያ ወረዳ አካባቢዎች ለቀናት ሲደረግ የቆየ ውያ ትናንት ዳግም በዞኑ አለፋ ወረዳ ከሻውራ እስከ ደንገልበር ከተሞች ባለው መስመር ከባድ ውጊያ ሲደረግ መዋሉን የፋኖ የመረጃ ምንጮች ተናግረዋል። በውጊያው በርካታ ያገዛዙ ጦር አባላት መገደላቸውን የአማራ ፋኖ ብሔራዊ ኃይል የቀጠና አመራር ተናግረዋል። በፋኖ በኩልም ቀላል ጉዳት መመዝገቡን አመላክተዋል። አገዛዙ ከፋኖ የተከፈተበትን ጥቃት መቋቋም ሲከብደው ከውጊያ ጋር ምንም ግንኙነት የሌላቸውን ንጹሐን ላይ ጉዳት ማድረሱን ነው የአካባቢው የመረጃ ምንጮች የተናገሩት። በጎጃም ቀጠና ደግሞ በዛሬው ዕለት የአማራ ፋኖ ብሔራዊ ኃይል ጎጃም ገ ምድር ክፍለ ጦር የብልጽግና ካድሬዎችን አጅቦ ከእንጅባራ ወደ ትልሊ ሲንቀሳቀስ በነበረው ያገዛዙ ጦር ላይ ወታደራዊ ተሽከርካሪዎች ላይ የደፈጣ ጥቃት በመፈጸም ከባድ ጉዳት ማድረሱን አስታውቋል። በተመሳሳይ በምስራቅ ጎጃም ዞን እነማይ ወረዳ ወይራ ጉሬዛ አካባቢ የፋኖ ኃይሎች በፈጸሙት ጥቃት ያገዛዙ መከላከያ እና ሚሊሻ አባላት ላይ የሞትና የአካል ጉዳት መድረሱን ለማወቅ ተችሏል። በዞኑ ጎንቻ ግንዶይን ከተማ ደግሞ የፋኖ ኃይሎች በከፈቱት ውጊያ ያገዛዙ አድማ ብተና ሻምበል መሪን ጨምሮ ዘጠኝ አባላት ሲገደሉ አምስቱ ደግሞ ቆስለዋል ሲሉ የፋኖ የመረጃ ምንጮች አረጋግጠዋል። በተያያዘም በሰሜን ሸዋ ዞን የተለያዩ አካባቢዎች ዛሬም ከባድ ውጊያ መቀስቀሱን የተሰማው በትናንትናው ዕለት በይፋት ቀጠና ሸዋሮቢት ከተማ ዙሪያ የለና አካባቢ ከባድ ውጊያ ሲደረግ የዋለ ሲሆን ዛሬ ከጠዋት ጀምሮ ደግሞ በመንዝና መርሃቤቴ ቀጠና አፍላ ውጊያ መቀጠሉን ነው የመረጃው ምንጮቻችን የተናገሩት። የአገዛዙ ጦር ከመንዝ ዘመሮ በመነሳት ወደ መርሃ ቤቴ ኮላሽ ሲያቀናም ዘረት ላይ በፋኖ ውጊያ ተከፍቶበታል ተብሏል። የፋኖ የደፈጣ ጥቃትን ተከትሎ የተቀሰቀሰው ውጊያ ይህ ዘገባ እስከተጠናቀረበት ጊዜ ድረስ መቀጠሉን የተናገሩት የፋኖ የመረጃ ምንጮች በውጊያው የደረሰውን ጉዳት ለማጣራት ጊዜው አላስቻለንም ብለዋል። በተመሳሳይ ላይ ቤት መርሃቤቴና ሽንኩሩ የተባለ አካባቢ ደግሞ በከባድ መሳሪያ የታገዘ ውጊያ እየተደረገ እንደሚገኝ ተሰምተዋል። ውጊያውን ተከትሎ በአካባቢው የትራንስፖርት አገልግሎት ተቋርጧል ሲሉ ነው የመረጃው ምንጮቻችን የተናገሩትም። በተመሳሳይ በምዕራብ ወሎ ከላላ ወረዳ በትናንትናው ዕለት ከሰባት ተከታታይ ሰዓታት በላይ በቀጠለ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መመዝገቡን የመረጃው ምንጮች ነግረውናል። በከላላ ወረዳ 025 በተባለ አካባቢ አካባቢ በአገዛዙ ጦርና በፋኖ መካከል በተደረገ ውጊያ ከአርባ በላይ የአገዛዙ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ተብሏል። አገዛዙ በበኩሉ በክልሉ ከተሞች መምህራንን አስገዳጅ ስብሰባ በመጥራት ጽንፈኛ ያለውን አካል በመወንጀል ላይ ተጠምዷል ሲሉ የመረጃው ምንጮቻችን ተናግረዋል። ለዚሁ ስብሰባ ሲባል ሰነድ አዘጋጅቶ የቀረበው አገዛዙ በአማራ ክልል በጦርነቱ ለደረሰው ጉዳት ሁሉ ጽንፈኛ ሲል የጠራውን ፋኖን ተጠያቂ አድርጎ አቅርቧል ብለዋል የስብሰባው ተሳታፊ የመረጃ ምንጮቻችን። በሌላ መረጃ ምርጫ ቦርድ ህወሓትን ከፖለቲካ ፓርቲነት ሰርዥዋለሁ አለም የብልጽግናው መንግስት ጠቅላይ ሚኒስትር የሆኑት አብይ አህመድ ህወሓት በምርጫ ቦርድ ከተሰረዘና ፓርቲነቱ ካልተረጋገጠ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 ከምርጫ ቦርድ ከህወሀት የምርጫ ቦርድ ሰርተፍኬት ማግኘት አለማግኘት ጋር ተያይዞ ቢሆንም በዛሬው እለት ፓርቲው መሰረዙን ተከትሎ ጠቅላይ ሚኒስትሩ ወደ ጦርነት የሚገቡበትን እድል እንዳገኙ ብዙዎችን የሚያስማማ ሆኗል። ይህ የአብይ አህመድ ወደ ጦርነት መግባት ስሌት ወይም ስልት በምርጫ ቦርድ በኩል ህወሀትን ሰርዥዋለሁ በሚል ዛሬ ተበስሯል። በሚቀጥሉት ጊዜያትም ምን ሊፈጠር እንደሚችል ባይታወቅም በህወሀት በኩልም ሆነ በጠቅላይ ሚኒስትሩ በኩል ግልጽ የሆነ የጦርነት እንቅስቃሴዎችና ፍላጎቶች እየተስተዋሉ ይገኛሉ። አንዳንዶች እንደሚሉት ደግሞ ህወሀት ከምርጫ ቦርድ በኩል አሁን ላይ ተሰረዘ ማለት የፕሪቶሪያው ስምምነት መፍረስ ዋነኛ ምልክት ነው ይላሉ። ለዚህም በማስረጃነት የሚያቀርቡት ህወሀት በፕሪቶሪያው ስምምነት ላይ አንድ አካል ሆኖ ፈርሟልና በዛ ያለው የውሉ ሂደት በሙሉ ከህወሀት ጋር የተያያዘ በመሆኑ እውቅና የለውም ማለት፣ አገዛዙ እውቅና ከሌለው ኃይል ጋር ነው የፈረመው ማለት ነው በማለት ይናገራሉ። በጊዜያዊ አስተዳደሩ ውስጥ ይሳተፉ የነበሩና በትግራዩ ስምምነት ተሳትፈዋል የተባሉ ሁለት አመራሮች አቶ ጌታቸው ረዳና ሌትናንት ጀኔራል ጻድቃን ገብረ ትንሣኤ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 በጊዜያዊ አስተዳደር መሪነት የነበሩትን አቶ ጌታቸው ረዳንና ጓዶቻቸውን የእሳቸው አማካሪና የመንግስታቸው አጠናካሪ አድርገው መሾማቸው ይታወቃል። ታዲያ በአሁኑ ሰዓት በትግራይ በኩል የተሾሙት ሌትናንት ጀነራል ታደሰ ወረደም በጠቅላይ ሚኒስትሩና በህወሓት በኩል ተቀባይነት ያላቸው ቢሆንም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 የህጋዊ መንግስትነት ጥያቄ ተነስቶባቸዋል፣ የሚሉ አልታጡም። አገዛዙ ብልጽግና በአሁኑ ሰዓት ከህወሓት ጋር ለሚያደርገው ውጊያ በተለያዩ መንገዶች ዝግጅት እያደረገ መቆየቱም ተነግሯል። የተወደዳችሁ አድማጭ ተመልካቾቻችን፣ ለዚህ ሰዓት ከተለያዩ ታማኝ መረጃ ምንጮች የደረሱን አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንመጣለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።